አዩሃለዚነ አመኑ ስተዒኑ ቢሰብሪ ወሰላም ኢነላሃ መአሳቢሪን። ለወንበር ብቻ ለአንድ ሰው ሶስት ሺ ብር ይከፈላል። አንድ ሺ ሰው ቢጠራ ሶስት ሚሊዮን ይገል ሰው በረንዳ የሚያድርበት ሀገር ላይ ልጆች የሚበሉት ያጡበት ሀገር ላይ መሀል ከተማ ድርቅ እያለ መሀል ከተማ ላይ ረሀብ እያለ እንደዚህ አይነት ወንጀል ይሰራል። ይሄ ተብዚር ነው። እነ ልሙበዝሪነ ካን ኢኳን ሸር አላህ ምን አለ የሚያባክን ሰው የሸይጣን ወንድሞች ናቸዋል። አላህ ስብን ታላ ሰርግ ስናደርግ እስላማዊ ሰርግ ስነ ስርዓት ነቢይ አ ሰላም ሰርግ አድርገዋል። ሰሃቦቹም ሰርግ አድርገዋል። ምንድ ነው ሰርግ ያደረጉት? አንደኛ ሰርጉ መደረጃ ያለበት አንድ ቦታ ነው። እኛ አሁን እኛ ጋር ከካፊር የተያዘ ሱና ጠዋት ሴት ቤት ማታ ወንድ ቤት የሚባል መሸሪያ የለም። ነቢ ስላም ሰርግ አንድ ጊዜ አድርገዋል። በጣም አንድ ጊዜ ነው የሚደረገው። በቃ ሴቷን ይዘ ሄዳል። አሁን ትልቅ መኪና ሰማያ ሺህ መቶ ሺህ ብር ይከራያል፣ ከተማ ይበጠበጣል። አንደኛ ሙስሊም መጮህ በእስልምና ሀራም ነው፣ አይጮህ። አረፋ ላይ አይታችሁ ከሆነ አምስት ሚሊዮን ሰው ድምፁ አይሰሙ። አምስት ሚሊዮን ሰው ብቻ ምን ያል? ተክቢራ ይላል። ለበይክ አላሁ በለበይክ ለብዲንቲ እዚ ሙስሊም ሰው እንደዚህ ይሰ ይህ እስልምና ይህ ከስልምና በጣም ይወጣ። በሌላው ደግሞ የሚያስገርመው ሆነ የመጣው ምንው የሚዜ ሴቶች ሚዜ የሚደረጉ ሴቶችና ወንዶች ለዚህና ለማገናኘት ነው። እንዲሁ ለቅ የሚያገሩ አንድ ሰው አምስት ሴት ምን ይሻል? አምስት ሴት ከሴቷ ጋር ቆሟል። አምስት ወንድ በዚህ በኩል አለ። ሁለቱ አንድ ወንድ ከአንድ ሴት ጋር አንድ ወንድ እንደዚህ አይነት ነገር። እንዴት አላህ በሰጠን ገንዘብ ከአላህ ጋር ጦርነት ይከፍታለን? እንዴት አላህ በሰጠን ሚማ ከአላህ ጋር እንጣላለን? ልጆቹስ እንደዚህ የሆኑ አግብተን ትዳራቸው የተባረከ ይሆናል? አይሆንም፣ አይሆንም። አሁን ቅርብ ጊዜ በየቦታው የምታዩት ስጠዋት ሰርግ ይደረግና ከዛ ከሴቷ ቤት ከወጣ በኋላ ማታ ወንድየው ከኢሻ በኋላ ሆቴል ይደግሳል። ሰርጉ በስድስት ሰዓት ያልጋል። በስድስት ሰዓት ላይ የሙስሊም ሴቶች በስድስት ሰዓት ራይ ፍለጋ ታክሲ ፍለጋ ይወጣል። የዛን ቀን አንድ ሴት ተነስታ ስተት ሰርታ ዚና ከጨመረች ሕይወቷን በሙሉ ዚና በሰራች ቁጥር የደገሰው ሰውዬን አባ ይጠይቀዋል። ማይጠረገ ምን እያሰራን ያለ ነው? ድሮ ሰርግ የሚደረገው ሰፈር ሰው ይጠራል። ምስኪኖች ይጠራሉ። ጎረቤቶች ይጠራሉ። ምግቡ በትን ይቀርባል። አሁን የመጣው የሪቡድ ሱና ምንድን ነው? ቡፌ ተብሎ አንዳንድ ሳም በረካ የለው ነቢ ያሳሰላል። ሰውየው ብበላ ብበላ አልጠቅምም ሲላቸው ብቻህን ይሆነ የምትበላ ብቻውን የሚበላ ምግብ በረካ የለው። በረካ ማለት ምግብ መብዛት አይደለም፣ ሲር አለው በረካ የሚባለው ሲር አለው። ምን ደሆነ የሚያቆማል ነው፣ አልታ ብቻ ነው። በእጅ የበዛበት ከምግብ በሙሉ ምርጡ እጅ የበዛበት ምግብ ነው፣ ያሳሰላል። አንተ አንድ ስማን አድርጉ። ምክንያቱም ሰውየው መጀመሪያ ለማብላት አይደለም ለፎቶ እኮ ነው የሚፈልገው፣ ፎቶ ለማየት ለማብላት አይደለም። ሰርግ አድርጓል አብዱራህማን ወአውፍ ረዲየላሁ ዐንሁ አገኝትና ደስ ብሎታል። በኋላ ለምጠየቁት አዎ ስራም ማገኘሁኝ ሚስትም አገባሁ ሲል፣ ታዲያ ምን ነው አንድ ፍየው ላይ አንድ በግ። አንተ ለምን ሰርግ አልጠራኸኝም? ይሄ ነው ሰርግ ነው፣ የሰፈር ሰው ጎረቤት። አሁን ሀታ ሊያው ቀርቶ ሻራተን ስትደግስ ካፒታል ሆቴል ጋር እኮ መንገዱን አያልቅም አይመጣም ጋር ዘበኛ አለ በር ላይ ፊታይቶ መልካይቶ ጫማ ሳይቅር አይቶ ነው ያስገባው። ድሀ የማይበለው ምግብ ደግሞ የተረገመ ምግብ ነው። ሰፈራችሁ ውስጥ በሁለት ያደረጋ የግድ እሁድ ቀን መሆን የለበትም። እሁድ ቀን ግ አንድ ቀን ከስራ ቀን አንድ ቀን ሰው በሚመቸው ቀን ትንሽ ነገር አድርጎ የተራረፈውም ተበልቶ አላህ በረኪ አርጓል። ነ ነገር ግን አላህ በሰጠው ሚማ ጦርነት መክፈት መንዙማው፣ ጩኋቱ፣ ዳንሱ ሌላው ያ የሚገርመው ነገር ምንድን ነው? አሁን የተጀመረው ሴቶቹ ለነገሰል አንድ ሴት ሜካፕ የሚባል ሜሽ የሚባል እና ይህ አንዳንድ የተለያየ ፊት ውበት የሚደረጉ ሌላ ፊት ይሰጧቸዋል። እሱ ሲሰራ አንድ ቀን ቀደም ብላ ነው የምትሰራው። ይሄ ነገር ውሃ ስለሚያበላሸው ወላሂ፣ ሰራት አሰግ ለሁለት ቀን አሰግ፣ ውሃ ያበላሸው። የሙስሊም ቤት ሴት ልጅ፣ የሚገርማችሁ ነገር ይሄኛው የመጨረሻው ርካሹ፣ የመጨረሻው ርካሹ፣ መጀመሪያው ሀያ ሺህ ብር ነው እስከ 8 ሺህ ብር ይፈጃል። ፊት መሰረ ማለት የሱ ፊት አይደለም ሌላ ቅንድብ እዚህ ላይ ተደርጎ ሌላ እንደዚህ ተደርጎ እንደዚህ አይነት ነገር የሙስሊም ባህል ነው ወይ ይሄ ነገር የነብዩ አሰለላሁ ዐለይሂ ወሰለም መንገድ ነው ወይ ብሎ ሙስሊሙ ሰው ይሄን ነገር ማጣራት አለበት። ዋና የተነሳውበት አላማ ምንድነው? ሰናቀው ከአላህ ጋር ልጣላል። ከአላህ ጋር የሚጣላ ሰው ደግሞ አያሸንፍም ማለት ነው። አያሸንፍም። ፈሊአ ዳሪ ለዲና ኸሊፉን አላምሪ የአላህን አምር የጣሰ ሰው ችግር ሳይነካው አይቀርም። አላህ ሱብሓነሁ ወተዓላ ከችግር ሌላው ትንሽ አቅል ያለው ሰው ጭንቅላት ያለው ሰው ሰው የሚበላው አጥቶ አሁን እኮ መሀል ከተማ ድርቅ ገብቷል። መሀል ከተማ እኮ ሰው እየራበ ነው። ላስቲክ የለበሱ አራት አምስት ሰዎች መንገድ ላይ ተኝተው እነሱ በተኙበት እነሱ በሚራቡበት ሀገር ላይ ሶስት ሚሊዮን ብር ላንከን ሰው የሚያወጣ ሰው ይሄ እንግዲህ ካላህ ጋር ምን እንደሚጠብቀው ሰው እየራሱ ያለው የሚገርመው ነገር ደግሞ ምንድነው በእንዲህ አይነት ሁኔታ የሚጋቡ ሰርቦች ወላሂ ከሰባ ፐርሰንት በላይ ይፋታሉ። ምንም ከሰባ ፐርሰንት በላይ የሙስሊም ሴት ወንድም አደብ አለው። ሰርጉንም ቀለል ማድረግ፣ ሰርጉን ቀለል ማድረግ። በሁለተኛ ደረጃ ደግሞ ተብዚሩን መጠንቀቅ። ስንት የተናረሰዋላል እንዲያው እኛ ልብ በገንዳና ናጨካይ ስለሆናም ችግር ወላሂ፣ መንገድ ላይ መሄድ የሚያስፈራበት ሰዓት ላይ ደርሰናል። ቀብሔር ከተማ መንገድ ሱ ነበር በየመስጊዱ ከተሰገደ በኋላ ዞር ብለን ስናይ በየበረንዳው በየስር ቤቱ ቤት የፈረሰባቸው ሰዎች እዚህ አገር ላይ ሰው አንሙ ይበታበታ መኪና በደብደብ መስፈቁ መዝፈቁ ብሎ እንደዚህ አለ። ስለዚህ እስላም ሙስሊም ሰው አደብ አለው በጣም አደብ አለው። ይህን ቀን ለመጨረሻ አነጋችሁ። ይህን ቀን አይታችኋል። የሙስሊም አደብ ዓለምን የሚያስደንቀው ስታዲየም ሁለት ሚሊዮን ሰው ሰግዶ ከሰላሳ ደቂቃ በኋላ ምናልባት የሃይላንድ ላስሄው የሚገርም ምንም ነገር ምንም ነገር። ካፊሮች ናቸው። ጠዋት ካፊር አመት በዓል ካከበረ ፖሊስ ይሰማራል። ለምን? ስለሚጋደሉ ማታ ስለሚፈናከቱ ፖሊስ ልዩ ኃይል ነው የሚሰማራ። ለምንድን ነው ሙስሊም ራሱን የሚጠብቅ? አደብ ያለው ስነስርዓት ስርዓት ያለው ያለ አንድ መመሪያ የስቴዲየም ተሰግዶ እኮ የሚበተነው ሰው መመሪያ ተስጦታል። በቃ አደቡ ያዘዋል። ተክቢራውን አለ ሰገደ፣ ታጥቦ ይሄዳል። መንገድ ያበላሽ እንደ እንሰሳ መንገድ ላይ ይሸናል። ከተማውን ስነስራት ተጠብቀው ወደ ቤት ይመለስ። ይሄ ነው ስምናባ። አሁን ግን እኛ እየተበላሸን ወደ እነሱ መንገድ እየመጣን፣ አላህ ይዘንልን። እንደዚህ አይነት ሰርግ መሄድ አይበቃም፣ ትልቅ ቁቁም ነገር ይሄን እንዲህ አይነት ሰርግ ብትጠሩ እንዳት ወንጀለኛ ትባላላችሁ። ሴትና ወንድ የሚቀላቀልበት ትልልቅ ሆቴል ውስጥ ማእስያ የሚሰራበት ቦታ መሄድ፣ ለሰላት መንመጭበት ቦታ መሄድ ይ አይነ ሰው የተቀየመ አልተቀየመ፣ ይሄ በሸሪአችን የሚበቃ ነገር አይደለም። በሰማኑ ምን ሥራ ላ ድገር ሌላቀር እንመለስበታ ሰላ